ይህ ሰው በማህበራዊ ሚዲያው ስሙ ስማይል ኪንግ በመባል ይታወቃል። በአንድ አጋጣሚ ነበር በሺዎች በሚቆጠሩ ተመልካቾቹ በሚከታተሉት የቲክቶክ ላይቭ ቆይታው ላይ ከተከታዮቹ በተጠየቀው አንዲት ቻሌንጅ ምክንያት አጉል ነገር ሲሞክር በዛው በቀጥታ ህይወቱን ሰላም ውድድሩ የሉሲ ቲፕስ ቤተሰቦች በየቀኑ በምንጠቀምበት የቲክቶክ መተግበሪያ ውስጥ ከመዝናኛና ከሳቅ ጀርባ ምን አይነት አደጋዎች ተደብቀው ሊገኙ እንደሚችሉ መገመት ቢያስቸግርም፣ ቲክቶክ ብዙዎቻችንን የሚያዝናና አዳዲስ ነገሮችን የምንማርበትና ከወዳጆቻችን ጋር የምንገናኝበት መድረክ ቢሆንም፣ በሌላ በኩል ደግሞ እንደ ሰደድ እሳት እየተዛመቱ ያሉ የአደገኛ ቻሌንጆች መፈልፈያ ሆኗል። እነዚህ ቻሌንጆች መጀመሪያ ላይ እንደ ቀላል ቀልድና ከመዝናኛ ቢጀምሩም ቀስ በቀስ ወደ ከባድ የአካል ጉዳት፣ የእድሜ ልክ ጠባሳና አልፎ ተርፎም ለሞት የሚዳርጉ አደገኛ ድርጊቶች እየሆኑ የመጡ ሲሆን በዚህ ቪዲዮአችንም በተለያዩ ቻሌንጆች ምክንያት ህይወታቸውን አደጋ ላይ የጣሉ ቲክቶከሮችን ታሪክ ልናስቃኛችሁ ነውና አብራችሁን ቆዩ። አንደኛ ያልተጠበቀው መዘዝ ታሪኩ የሚጀምረው ቴሲካ ብራውን የተባለች አንዲት አሜሪካዊት ሴት የፀጉር ስፕሬ ስላለቀባት በምትኩ ጎሪላ ግሉ የተባለውን እጅግ ጠንካራ ማጣበቂያ በፀጉሯ ላይ በመቀባት ለቲክቶክ ተከታዮቿ በቪዲዮ በማጋራ ሲሆን የማጣበቂያ በፍጹም ለፀጉር ይቅርና ለሰውነት ቆዳ እንኳን የማይሆኑ ቢሆንም፣ የትኛው ሰይጣን እንዳሳታት ያላወቀችው ቴሲካ ግን ይህንን ባለማወቋ ፀጉሯን በመቀባቷ ምክንያት ፀጉሯ ከራስ ቅሏ ጋር እንደ ድንጋ ድንጋይ ተጣብቆ የቀረ ሲሆን ይህንን አሳዛኝ ሁኔታ የሚያሳይ ቪዲዮ ቲክቶክ ላይ ስትለቅ ከ50 ሚሊዮን በላይ እይታን በማግኘት የዓለምን ትኩረት ትስባለች። ታሪኳ በአንድ በኩል መሳለቂያ ሲሆን፣ በሌላ በኩል ደግሞ ብዙዎች አዝነውላት በጎፈንድሚ በኩል በሺዎች የሚቆጠር ዶላር አሰባስበውላታል። ታዲያ አንድ የፕላስቲክ ቀዶ ጥገና ባለሙያ በነፃ ገጠማት ችግር ቢያላቅቃትም ታሪኳ ግን በድጋሚ ሌሎች ላላስፈላጊ አደጋዎች ይዞ ብቅ ል ጀመር። ይህም በሶሻል ሚዲያ ሲከታተሏት የነበሩ ተከታዮቿ ነገሩ ውሸት እንደሆነና ከሰዎች እርዳታ ለማሰባሰብ በላይ የጀመረችው ድራማ ነው ሲሉ የወቀሷት ሲሆን በዚሁ ማጣበቂያ ምክንያት የመጣው የቴሴካ ዕውቅናና ገንዘብ ያስጎመጃቸው ሌሎች ሰዎችም ይህንኑ አደገኛ ነገር ልክ እንደሷ በመቀባት በማኅበራዊ ሚዲያዎች ላይ ብቅ ያሉ ሲሆን አንድ የሉዊዚያና ነዋሪም የቴሲካን ይህንኑ ጎሪላ ግሉ እኔም እሞክረዋለሁ በማለት መቀባት ለከፍተኛ ጉዳትና አደጋ የተዳረገ ሲሆን ሌሎችም ልክ እንደ ቻሌንጅ ይህንኑ ማጣበቂያ ጸጉራቸው ላይ በመቀባትና በቲክቶክ ላይ በማጋራት ለጉዳት ሲዳረጉ ተስተውለዋል። ሁለተኛ የሚፈነዳው እንቁላል ይህ ቻሌንጅ በብዙዎች ዘንድ ሲሞከር የታየ ቻሌንጅ ሲሆን የቻሌንጁ መተቀቀሉ የቀዘቀዙ እንቁላሎችን ማፈንዳት ነው ይህም መጀመሪያ እንቁላሉ ከተቀቀለ በኋላ ማቀዝቀዣ ውስጥ እንዲገባ የሚደረግ ሲሆን ከዚያም ማይክሮዌቭ ውስጥ በማሞቅ ትንሽ እንዲቆይ ይደረጋል ይህን ጊዜም ይህንን ሁሉ ነገር ያለፈው እንቁላል በሚቆረጥበት ወቅት ከፍተኛ ፍንዳታን የሚያስተናግድ ሲሆን ይህም የሆነው ከቅዝቃዜ ወደ ከፍተኛ ሙቀት ሲገቡ በሚፈጠሩ ግፊት ሳቢያ ቢሆንም ጥንቃቄ ካልተደረገበት ከፍተኛ አደጋን የሚያስከትል የእጅሎች ሙከራ ሲሆን እንቁላሉ በድንገት በሚፈነዳበት ወቅት ዓይን የማጥፋትና የፊት ቆዳን የማበላሸት አቅም አለው። በዚህም አንዲት ሴት ይህንን ቻሌንጅ ስትሞክር እንቁላሉ በድንገት ፊቷ ላይ ፈንድቶ በውስጡ የነበረው ትኩስ ፍንጣሪ ቆዳዋ ላይ በመፈናጠሩ ለከባድና ለይወት ዘመን የሚዘልቅ ጠባሳ ጥሎባት አልፏል። ሶስተኛ ሳጥኖችን ደርድሮ የመውጣት ቻሌንጅ። ይህ ቻሌንጅ ደግሞ የለስላሳ ሳጥኖችን በፒራሚድ መልክ ደርድረው ሳይወድቁ ለመሻገር የሚሞክሩበት ቻሌንጅ ሲሆን እነዚህ ላስቲኮች ለመርገጥ ያልታሰሩና እጅግ ያልተረጋጉ በመሆናቸው ቻሌንጁን እጅግ ከባድና አደገኛ ያደርገዋል። ታዲያ አያድርገውና ድንገት ከዚህ ሳጥን ላይ ቢወድቁ የሚደርሰው ጉዳትም ቀላል አይደለም። ቻሌንጁን ብዙ ሰዎች ባይደፍሩትም አንዳንድ ነገር እየሆነ የደፍሩ የሞክሩ ሰዎች ግን ያልጠፉ ባለመሆኑ ብዙ ሰዎች የጎድን አጥንት ስብራት፣ የእጃንጓ ስብራት፣ የትከሻ መገጣጠሚያ መውለቅና ከባድ የጭንቅላት ጉዳት አስተናግደዋል። አራተኛ የእምነት ፈተና ቻሌንጅ የእምነት ፈተና ሴቶች የፍቅር ጓደኞቻቸው መኪና እየኑዱባቸው ሲመጡ እንደማይገጫቸው በማመን መንገድ ለሚቆሙበት ሲሆን ይህ ድርጊት የፍቅርና የመተማመን መገለጫ ተደርጎ ቢወሰድም ውጤቱ ግን አስከፊ ሲሆን ታይቷል። ከእነዚህም ውስጥ አውስትራሊያዊቷ ኤምሊ ዌብ ይህንን ቻሌንጅ ከጓደኛ ጋር ስትሞክር ጓደኛ በጊዜው መኪናውን ማቆም ባለመቻሉ ክፉኛ ገጭቷት ቁርጭምጭሚቷ ላይ ከባድ ጉዳት የደረሰባት ሲሆን ለከባድ አደጋ የሚዳርግ ሆኖ ተገኝቷል። አምስተኛ የጥርስ የመሞረድ ቻሌንጅ። በቁንጅና ስም ከሚደረጉ አደገኛ ቻሌንጆች መካከል የጥርስ መሞረድ አንዱ ሲሆን ሰዎች የጥፍር መሞረጃን በመጠቀም ጥርሳቸውን የሚሞርዱበት ይህ ድርጊት ጥርስን አስተካክሎ የተሻለ ቅርጽና ነጭነት እንዲኖረው ያደርጋል በሚል የተሳሳተ እምነት የሚፈጸም ቻሌንጅ ቢሆንም ነገር ግን እውነታው ፍጹም ከዚህ የተለየ ነበር። የጥርስ መሞረድ የጥርስን የላይኛውን ክፍል በማሳሳት ለቅዝቃዜና ለሙቀት ከፍተኛ ስሜት እንዲኖረው የሚያደርግ ሲሆን በተጨማሪም የጥርስ መበስበስን፣ ኢንፌክሽንንና ከፍተኛ የድድ መድማትን ጨምሮ የጥርስን ቅርጽ እስከ ወዲያኛው ሊያበላሽ የሚችልና ጥርስ እንደ ጸጉርና ጥፍር በድጋሚ ስለማያድግ አንዴ ከተበላሸ መመለስ የማይቻል ይሆናል። ስድስተኛ ስከል ብሬከር ቻሌንጅ ይህ ቻሌንጅ ስሙ እንደሚያመለክተው እጅግ አደገኛ ሲሆን ሶስት ሰዎች አብረው ሲሆኑ ሁለቱ አንዱን ሰው ወደ ላይ እንዲዘልቅ ካደረጉ በኋላ እግሩን በመምታት በጀርባው እንዲወድቅና ጭንቅላቱን ከጠንካራ ወለል ጋር እንዲመታ ማድረግ ነው። በዚህ ቻሌንጅ ምክንያት ብዙ ሕጻናት ከባድ የጭንቅላት ጉዳት የደረሰባቸው ሲሆን ለምሳሌ በኒው ጀርሲ የሚኖር አንድ ልጅ ይህንን አደጋ ከደረሰበት በኋላ የሚጥል በሽታ የጀመረው ሲሆን የህይወት ዘመኗን በሙሉ በጉዳት እንድታሳልፍ ፈርዶባታል። ሰባተኛ አሳዛኙ ቲክቶከር ይህ ሰው በማህበራዊ ሚዲያው ስሙ ስማይል ኪንግ በመባል ይታወቃል። በሚሊዮኖች የሚቆጠሩ የቲክቶክ ተከታዮችን ማፍራት የቻለ ቲክቶከር ሲሆን ብዙውን ጊዜም በላይቭ ስትሪም ላይ ትንሽ ከበድ ያሉ ቻሌንጆችን በመሞከር ተመልካቾቹን ሲያዝናና ይታወቃል። ታዲያ አንዲት ቀን ላይም በቀጥታ ላይቭ ስትሪም እያደረገ ባለበት ሰዓት ውሃ የተሞላ በርሚል ውስጥ እንዲገባ ከተከታታዮቹ የታዘዘ ሲሆን እርሱም ይህንን ትዕዛዛቸውን ይፈጽም ዘንድ ሰተት ብሎ ው ወደ ተሞላው በርሜል ቢገባም ተመልሶ ለመውጣት ግን ሲቸግረው ይስተዋላል። ታዲያ በሰዓቱም ህይወቱን አደጋ ውስጥ የከተተው ሲሆን በሺዎች የሚቆጠሩ ሰዎች ላይፍ እየተከታተሉት፣ በሚያሳዝን ሁኔታ በዛው ህይወቱን አጥቶታል። እናም አንዳንድ ጊዜ በማናለበኝነት የምንሞክራቸው ሙከራዎች አደጋቸው የከፋ ነው። ስምንተኛ አሪያና ግላኖቫ የጆርጃ ኗሪ የነበረችው የ24 ዓመቷ አሪያና እንደ ወትሯ ፍጻሜዋን ሳታውቅ ነበር ከጓደኛዋ ጋር በመሆን የቲክቶክ ቪዲዮ ለመቅረጽ ወደ ጎዳና የወጡት። ታዲያ በአንድ የድሮ የሩሲያ ዘፈን የቲክቶክ ቪዲዮ እየተቀረጸች የነበረችው አሪያና በድንገት ሳታስበው ስትሰወር ይታያል። በቪዲዮ ላይ እንደምናየው አሪያና በድንገት ከካሜራው እየታስተሰወርና ጓደኛዋም በድንጋጤ ስትጮህ በግልጽ የሚታይ ሲሆን በሰዓቱም አሪያና ቪዲዮን በምትቀረጽበት ሰዓት በአቅራቢያ የነበረውን የመሬት ውስጥ ባቡር መግቢያ አጥር ሳታስተውል በድንገት ወደ ውስጥ የገባች ሲሆን አጥሩም በጣም ዝቅተኛ ስለነበር ሳታስበው ተደናቅፋ ወደ ውስጥ ልትወድቅ ችላለች። አሪያናም በሰዓቱ አምስት ሜትር በላይ ከፍታ ካለው ነገር ላይ በጀርባዋ በሞደቋ ምክንያት በጭንቅላቷና በአንገቷ ላይ ከባድ ስብራት የደረሰባት ሲሆን በሚያሳዝን ሁኔታ ከዚች የመጨረሻ ቪ ከቪዲዮ በኋላ ሆስፒታል ሳትደርስ ህይወቷ ሊያልፍ ችሏል። ከላይ የጠቀስናቸው ታሪኮች እንደሚያሳዩት በቲክቶክ ላይ የሚታዩ ቻሌንጆች ለመዝናኛና ለቀልድ ቢመስሉም ብዙዎቹ ግን እጅግ አደገኛና ለከባድ የአካል ጉዳትና ለሞት የሚዳርጉ ሲሆኑ፣ በተለይም ህፃናትና ወጣቶች የእነዚህን ቻሌንጆች አደገኛነት ሳይረዱ በቀላሉ ሊሞክሯቸው ስለሚችሉ ወላጆችና አሳዳጊዎች የልጆቻቸውን የማህበራዊ ሚዲያ አጠቃቀም መከታተልና ስለሚያስከትለው አደጋ ማስተማር ግድ የሚላቸው ሲሆን ሕይወት አንድ በመሆኗ በቅስበታዊ ዝናና ባላስፈላጊ የማህበራዊ ሚዲያ ሆይ ሆይታ ህይወታችንን ለአደጋ አናጋልጥያለን። የዛሬን በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ